አርቲስትና የኢቢኤስ ቴሌቪዥን ሆስት የሆነችው ሉላ ገዙ አንድ አዲስ መልእክት በኢንስትግራም አካውንቷ ላይ አስተላልፋለች። ሉላ እንግዲህ ከአንድ ወር በፊት አካባቢ ይመስለኛል በነብርቱካን ጉዳይ ላይ በጣም አነጋጋሪ እንደነበረች ጭምር ይታወቃል። አሁን ደግሞ በራሷ ኢንስትግራም አካውንት ላይ አንድ መልእክት ይዛ ብቅ ብላለች። ይህም መልእክት እንግዲህ ለአንድ ድርጅት የተላለፈ መልእክት ነው። ድርጅቱም ፊንቴክ ኢንቨስትመንት ይባላል። ምንድን ነው ያለችው ሉላ? ውድ ወዳጆቼ ከፊንቴክ ኢንቨስትመንት ፒኤልሲ ጋር ቢዋይዲ ኤሌክትሪክ መኪናዎችን ለማስተዋወቅ የብራንድ አምባሳደር ሆኜ ለመስራት ሂደቱ ተጀምሮ የነበረ ቢሆንም ከየካቲት 26 2017 ዓ ም ጀምሮ በራሴ የግል ውሳኔ አብሮ የመስራት ስምምነቱ ሙሉ በሙሉ የተቋረጠ መሆኑን አስታውቃለሁ። ስለዚህም ከፊንቴክ ጋር ምንም አይነት ስራ ያልሰራሁ መሆኑንና ወደፊትም የድርጅቱን መኪኖችም ሆነ ሌሎች ምርትና አገልግሎቶች የማስተዋወቅ የመደገፍም ሆነ የመወከል ኃላፊነት የሌለኝ መሆኑን በአክብሮት ገልጻለሁ። ፊንቴክ ኢንቨስትመንት ፒኤልሲ አብሮኝ ለመስራት ላሳየው ፍላጎት እያመሰገንኩ መልካሙን ሁሉ መኛለሁ። ከዚህ በኋላ በቢዋይዲ መኪኖች ላይ ላላችሁ ማናቸውም ጥያቄዎች በቀጥታ ድርጅቱን ማነጋገር የምትችሉ መሆኑን አሳውቃለሁ ከታላቅ አክብሮትና ምስጋና ጋር ስትል ነው መልእክቷን እያስተላለፈችው። እንግዲህ ብዙ አርቲስቶች በተለይ እንደዚህ በአሁን አሁን በሚመጡ ትላልቅ የሚመስሉ ድርጅቶች ብራንድ አምባሳደርነትን ሚና ከተረከቡ በኋላ ነገር ግን ደግሞ ድርጅቶቹ ከፍተኛ የሆነ የሕዝብ ማጭበርበርና ጥሩ ያልሆነ ምርትን በማቅረብ ጭምር ሲተቹ፣ እንደዚሁም አገልግሎት እንደማይሰጡ ሲታወቅ ዞሮ አርቲስቶችን የመውቀስና ሳታረጋግጡ ለምን ትሰራላችሁ? የሚል ጥያቄዎችን መልሶ ወደ እነሱ እያመጣባቸው ተስተውለናል። እንግዲህ ከእነዚህም መካከል በቅርቡ ዳናይትን እናስታውሳለን። በተለይ ሪል ስቴት ላይ ያሉ ብዙ ሰዎች ገንዘብ ከሰበሰቡ በኋላ መጨረሻ ላይ ግን የቤቱ ጉዳይ የውሃ ሽታ ሆኖ እየቀረን፣ ከሀገር መውጣት፣ ስልክ ለማንሳት እነዚህ እንደዚህ አይነት ችግሮች እየገጠሙ መሆኑ በሀገራችን ይታወቃል። አሁን ደግሞ እንደ ፋሽን እንግዲህ በጣም ከተማውን አጥርቅልቆት የሚገኘው ይሄ የኤሌክትሪክ መኪና ነው። እንግዲህ ምን እንደተፈጠረ በሁለቱ መሀል የሚያውቁት እነሱ ብቻ ናቸው። ነገር ግን ደግሞ ሉላ ይሄንን መልእክቷን አስተላልፋለች ማለት ነው። ምናልባትም ቀደም ሲል በጠቀስናቸው አይነት ችግሮች ከሆነ እሰየው የሚያስብል ነው። ስለዚህ ሁላችሁም ይሄንን ድርጅት የምታውቁት ነገሩን ካጣራችሁ በኋላ ምርቶቹን እንድትገዙና እንደሌሎቹ ተመሳሳይ የሆነ ሽወዳዎችን እንዳትሸወዱ ለማለት ነው። መልካም ቆይታ።